ውድ የጌታ ወገኖች፣ በተለያየ ቦታ ሆናችሁ ወይም ፕሮግራማችንን የምትከታተሉ ሁሉ የጌታችንን የኢየሱስ ክርስቶስን ጸጋ የእግዚአብሔርን ፍቅርና የመንፈስ ቅዱስን ሕብረት ከሁላችሁም ጋር ይሁን እያልኩ ሁላችሁንም እንኳን ለዚህ ለሰላሳ ቀን ባዘጋጀነው የጾምና የጸሎት ፕሮግራም መጣችሁ መላችሁ። እህታችሁ ውብገነት ነኝ ከኤድምንተን ካናዳ። እንግዲህ ዛሬ ደግሞ በቀን አስራ አምስት ስለ ልብ የምንመለከተው ንጹህ ልብን ፍጠርልኝ የሚለውን ርዕስ ነው። ንጹህ ልብን ፍጠርልኝ። የመግቢያ ጥቅስ የተወሰደው ከመዝሙር 51 ቁጥር 10 ነው። አቤቱ አምላኬ ሆይ፣ ንጹህ ልብ ፍጠርልኝ ይላል። ሀሌሉያ! ንጹህ ልብ ፍጠርልኝ። የህይወት ምንጭ የሆነውን ልባችንን ለመጠበቅ ልቤን መርምረኝ ብለን ከጸለይን በኋላ ደግሞ ንጹህ ልብ ፍጠርልኝ ብለን ልንጸልይ ይገባል። ንጉሥ ዳዊት ከእርሱ የማይጠበቅን እጅግ የከፋ በደል በወታደሩ በኦሪዮን ላይ እንደፈጸመ መጽሐፍ ቅዱስ ይነግረናል። ኦሪዮን ለጦርነት ግዳጅ ከቤቱ ርቆ ሳለ ዳዊት የእርሱን ሚስት ማማገጡ ሳያንሰው ያ ኃጢአት ያስከተለውን መዘዝ ለመደበቅ ብሎ ምስኪኑን ኦሪዮንን አስገደለው። አቤት ታዲያ በራሱ መንገድ በደሉን በተሳካ ሁኔታ የሸፋፈነ መስሎት ተቀምጦ ሳለ ነቢዩ ናታን ወደ እርሱ መጥቶ ከሰው ዓይን የተሸሸገውን ኃጢአቱ ከእግዚአብሔር እይታ ግን እንዳልተሰወረ አሳወቀው። ያን ጊዜ ነበር በተሰበረ ልብ በመዝሙር ሃምሳ አንድ ላይ የምናገኘውን የንስሐ ጸሎት የጸለየው። ታዲያ በዚህ ጸሎቱ ላይ በተደጋጋሚ ሶስት ጊዜ ወደ እግዚአብሔር ያቀረበው ልመና ከመንጻት ጋር የተያያዘ ነበር። በደሌን ፈጽመ እጠብልኝ፣ ከኃጢአቴ አንጻኝ ይላል መዝሙር 51 ሁለት ላይ። ከዛ ደግሞ መዝሙር 51 ሰባት ላይ በሂሶብ እርጨኝ እኔም እነጻለሁ፣ እጠበኝ ከበረዶ ይልቅ እነጻለሁ ይላል። አቤቱ አምላኬ ሆይ ንጹሕ ልብ ፍጠርልኝ እንደገና መዝሙር 51 10 ላይ። ወገኖቼ ዳዊት ያለፈው ኃጢአቱ እንዲደመሰስለት ብቻ ሳይሆን ነገር ግን ኃጢአትን በመጥላት ጽድቅን በመውደድ ለመኖር የሚያስቸልገው የሚያስችለውን ንጹሕ ልቦና የቀናውን መንፈስ እግዚአብሔር በውስጡ እንዲፈጥርለት መጸለዩን ልብ እንበል። ጌታችን ኢየሱስ በግልጽ እንዳስተማረን ልባቸው ንጹሕ የሆነ ምስጉኖች ናቸው እግዚአብሔርን ያዩታልና ይለናል። የምናመልከው አምላክ ዳዊት እንደሞከረው ኃጢአታችንን ደባብ ቀን በማስመሰል እንድናመልከው አይፈልግም። ይልቁንም ኃጢአተኛነታችንን አስተውለን አቤቱ ንጹሕ ልብንን ፍጠርልኝ እያለን ንጹሕ ልብን እንዲፈጥርልን በተዋረደ ልብ ወደ እርሱ እንድንመጣ ይፈልጋል። በእርግጥም ንጹሕ ልብ መፍጠር የሚችል ከእርሱ ሌላ ማንም የለም። እርሱም እንዲህ በማለት ዛሬ ለእያንዳንዳችን ጥሪውን ያቀርብልናል። በኢሳይያስ 1 18 ላይ ኑና እንወቃቀስ ይላል እግዚአብሔር። ኃጢአት ይቅርታ ኃጢአታችሁ እንደ አለላ ቢቀላ እንደ በረዶ ይነጣል፣ እንደ ደም ቢቀላ እንደ ባዘቶ ነጭ ይሆናል ይለናል። ይህንን ጥሪ ተቀብለን አቤቱ ንጹሕ ልብ ፍጠርልኝ በማለት ወደ እግዚአብሔር በተሰበረ ልብ ስንቀርብ እሱ ደግሞ በደሙና በቃሉ ያነጻናል። አንደኛ ዮሐንስ አንድ ሰባት ላይ እንደሚለው የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ዮሐንስ 15 3 ላይ ከነገርኳችሁ ቃል የተነሳ እናንተ አሁን ንጹህ ናችሁ ይላል። ጌታ ልባችንን የሚያነጻው እኛ በክፍላችን ውስጥ ያለውን አየር እንደምናነጻው ነው። በርና መስኮታችንን ዘግተን የሚያነጻ ነገር ለመፍጠር አንሞክርም። ነገር ግን መስኮቶቻችንንና በራችንን በሰፊው እንከፍታለን። ልክ እንደዚያው የልባችን በር በመክፈት የሰማይ አየር እንዲነፍስበት ስናደርግ ልባችን ይነጻል። ያን ጊዜ የራስ ወዳድነት አቧራ ስጋዊነት ሁሉ ይበናል። የእግዚአብሔር ጸጋ አይምሯችንን ይሞላዋል። ሃሌሉያ! ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር አምላክ ዛሬም ደግሞ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬም ይህ ስለሚያጽናናውና ህያው ስለሆነው ቃለ ተባረክ ጌታ ሆይ፣ አቤቱን ኃጢአቱን የሚሰውር አይለማም፣ የሚናዘዝ የሚተው ግን ምሕረትን ያገኛል ተብሎ እንደ ተጻፈ እኛም በእውነተኛ ንስሐ በፊትህ በመቅረብ በደሌን ፈጽሞ እጠብልኝ፣ ንጹሕ ልብን ፍጠርልኝ ብለን እንድንጸልይና በደምህና በቃልህ እንድንነጻ በክርስቶስ ኢየሱስ ስም በጸጋህ እንድትረዳ እንጸልያለሁ። ክብር ሁሉ ለአንተ ይሆን በጌታ በኢየሱስ አሜን። ቃል ቃል ከማር የለቅ ይጣፍጣ ቃል ቃል ከማር ይለቅ አፈታ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።